አላህን መፍራት ነው እናንተ የልብ ባለቤቶች ሆይ እኔን ፍሩ ይላል ሱብሃነሁ ወተዓላ ዒባደላህ አንድ ሚወራ ክስ አለ እሱ ምንድነው ይህ ታሪክ አንድ ንጉስ ነበር አንድ መንግስት ሶስት ወዚሮችን ጠራቸው ሶስት ሚኒስቴሮችን ጠራቸውና አንድ ትእዛዝ አስተላለፈ ያስተላለፈው ትእዛዝ ምን የሚል ነበር እያንዳንዳችሁ ትልቅ ዕቃ ኪስ ያዙና በማንም እርዳታና እገዛ ሳይሆን ሄዱና የአትክልት ስፍራ ወይም እርሻ ሰብል አለ፣ እዛ ግቡና ያገኛችሁትን ነገር ሰብስቡልኝ፣ መልካም ፍሬ ሰብስቡልኝ፣ ፍራፍሬውንም መልካሙን ነገር አላቸው። እነዚህ ሚኒስትሮች ሶስቱ ሚኒስትሮች ለቀረበላቸው ጥያቄ እጅግ በጣም እየተደነቁና እየገረማቸው ሄዱ ወደ መሰብሰቡ። አንደኛው ሚኒስትር በቃ ምናልባት ለራሱ ፈልጎት ሊሆን ይችላል በሚል እሳቤና ውሳኔ ተነሳና መልካም የሚባሉ ፍራፍሬዎችን መልካም የሚባሉ ነገሮችን እንዳለ ሰበሰበና አስቀመጣሉ። ሁለተኛው ምናልባት እሱ ብዙ ላይ ፈልገው ይችላል፣ ዞር ብሎም ላያየው ይችላል። ግን ለማንኛውም መቀላቀሌ መደበላለቅ ጥሩ ነው አለና መጥፎውንም ጥሩውንም አንድ ላይ ደበላለቀና የበሰለውን ያልበሰ ጥሬውን የተበላሻውን አንድ ላይ ሰበሰበና አዘጋጀ። ሶስተኛው ንጉሥ ነው ከኛ ምን ይፈልጋል? ዞር ብሎም ጭራሽ አያየውም አለና ሳር ሳር ነገሮችን ማይጠቅሙና ማይረቡ ቆሻሻ ኮተቶችን ብቻ ሰበሰቡና ይዘው መጡ። በንጋታው አስጠራቸው ኑ አላቸውና ሰበሰባቸው። አላቸው በቃ ጥሩ እስር ቤት አስገቡልኝ አለና ትዕዛዝ አሳለፈ። አንድ ነገር እንዳይዙ የያዙትን ኪስ ብቻ እቃውን ይዘውልኝ ይግባዋል። እስር ወሰነባቸውና ራቅ ያለ ቦታ እንዲታሰሩ ሆኗል። የመጀመሪያው ምን ሆነ? መልካም ነገር ስለሰበሰበ እስከ ቻለው ድረስ እየበላ እየተጠቃቀመ መኖር ቻለ አሉ። ሁለተኛው ግን ደበላልቆ ስለነበረ ምርጥ ምርጡን ብቻ እየመረጠ የበሰበሰውና ማይረባውን እየተወ እንደምንም ሕይወቱን መምራት ቻለ። ሦስተኛው ሚልሰውና የሚቀምሰውን የሚቀም ሰውን አጣና በዛው ሞቶ ቀረ አሉ። ትልቁ ጥያቄ ይህ ታሪክ ምንድን ነው የሚፈለገው? ይህ ታሪክ ወይም ይህ መግቢያና መንደርደሪያ